አብሎሽን የሰጠኝን ነገር ያው ከብዙ ነገር ፕሮጀክት አድርገን እንድሰጣት ብሎኝ ነው ይዤ የመጣሁት። ተመልካችሁና አትሮሚውን ጥሩ በደምብ እንትን እዚህ ነበር እንዴ? እንደዛ ሲሆን የነበረው እም ልጄን ካልሰጠሽኝ ልጄን ካልወሰድኩኝ ምናምን ሲሉ የነበረው ለዚህ ነው። አትሊስት ልጄን እንኳን እንዳይ ትፍቀድልን ብሎ ትላንትና ምናምን ላካቹ አይደል? አንተንም ቢኒንም ግን እሺ ብዬ ስፈቅድ ደግሞ ጭራሽ ልጁንም። አሁንም ቢሆን ከዚህ በፊትም ተናግሬሻለሁ። አሁንም እናገርሻለሁ። ክፍተት እየፈጠርሻለሽ። አሁንም ቢሆን አንቺ ነሽ። ልንገርሽ አደለ፣ አንቺ ራስሽን ማስከበር ማትቺ ከሆነ ባለቤትሽን ማስከበር ማትቺ ከሆነ በአንቺ በቁጥጥርሽ ውስጥ ማስገባት ማትቺ ከሆነ በጣም ላንቺን ከባድ ነው፣ ለሱም ከባድ ነው። ብዙ ነገር ከባድ ነው የሚያደርግ ግን ከይቅርታ ጋር ማለት ነው። ይሄን ነገር እኮ ማለት ያለበት እሱ ነበር፣ እኔ አይደለሁም። እኔ እኮ ሴት ነኝ መባሏ ትከበራለች። እንዲህ ሴት ልጅ እንዴት ነው እንደዚህ እንዳታረጉ ምናምን ብላ የእሱን ክብር ሁላል ትልትልለት የምትችለው እሱ እንደዚህ ሆኗል፣ ተሰርቶበታል፣ አደንዝዘውታል፣ ምን ብለውታል እየተባለ ባለበት ሰዓት ልጁ ደንዝዞ የሚሁን አፍዝዘውት የሚሁን ለመፍረድም በጣም የሚያስቸግር ነገር። አብርሃም ለሩታ ደብዳቤ ሰጥቶ ተሰናበታት። ሩታ በጣም ልቧ ተሰብሯል። ልጁን እንኳን መጥቶ ቢያይ ምን አለበት የሚል ምላሽ ለእዩ ኢንተርትመንት ሩታ ሀብቴ ብሰጥም ግን አብርሃም ልቡን ትናንትና በሰራው ቪዲዮ እኔ እንዳልኳችሁ እኔ ነው ብያችሁ ነበረ። እንግዲህ አብርሃም ለሄርሚላ ያለውን ፍቅር እንግዲህ ገልጾ ሩታን በይ ሰላም ሁኝ፣ እስከምንገናኝ የሚል ደብዳቤ መስጠቱ ግን በጣም ልብ ሰባሪ ነው። ጋሽዬም ቅድም አንዳንድ ነገሮችን እኔ አስተካክላለሁ ሲሉ ነበረ። በጣም በጣም የሚገርም እና በጣም የሚያሳዝን ነገር ሩታ በጣም ልቧን የሰበረው የአብርሃም ደብዳቤ ውስጡ ግን ምን ይሆን ቢነበብልን ብዬ እኔም ተመኘሁኝ፣ ግን አለመነበቡ ግን በጣም ያሳፍራል። አላነበበችውም። ሩቲ አንብበሽው እኛም ለመፍረድ እንዳመቼን ማለት ነው። በጣም ነው እንግዲህ። እኔ ምን እንደምል አላውቅም። አብርሃም እንግዲህ ከሄርሜላ ጋር ጨራርሰዋል ሰዋል፣ ፕሮሰሳቸውን ወደ ውጭ ሀገር ሊሄዱ ነው ተብለዋል። እንግዲህ እስኪ እንግዲህ አብረን እና ያለን ወዴት ይዟት ሊሄድ ነው አብርሃም። ግን ወደ ሩታ ብትመለስ የኛም ጥያቄ ነው። ሩታ ማለት በጣም መልካም፣ ሩታ ማለት በጣም ብዙ ነገር አብራችሁ ላይፍን ያሳለፋችሁ የልጅነት ጓደኛ መቼም አይረሳም። አብርሃም እንዴት አችሎህ ሩታን ሩታን ሚስትህን፣ የሚዲያው ድምቀትን እንዴት ትታት፣ እንዴት አቻለሁ። ወዲህ ነው እኔ የምልህ፣ ትናንትና ቤቢ ልጅህን እንኳን በደንብ አይተሳት ጠግበው፣ እንዴት ለመለየት ይህንን ያህል መንገድ ትራመዳለህ? ይድረስ ይሄ ቪዲዮ ላብርሃም ታደሰ ላይክ ሸር በማድረግ